አላችሁ እሺ። ለኔ ለወልደ ስላሴ ና ለፍቅርተ ስላሴ ኪዳነ ምህረት ያረገችልን ተአምር ይህ ነው። ባለቤቴ ሁለተኛ ልጇን ጸንሳ ነበርና ጸንሳ ነበርና፣ ይቅርታ እና ክትትል ልጀምር ራስ ደስታ ስንሄድ እንግዲህ ልጅ ቀድሟል እና የልጁም ትክክል ስላልነበር ግማሽ ጎኑ ልጁ ላይ ትንሽ ችግር አለበት አሏትና። በአጋጣሚ የሶስት ወር ጉዝ ነበረች። ከዛ በወሩ ድጋሚ ተቀጠርን ነው ማለት ነው፣ ምን እንዲደረግ እንዲታይ ማለት ነው። ከዛ ድጋሚም ስንሄድ ልክ እንደዛው ማኅፀኗን በጣም ቦርቦሮ ገብተዋል እና ያው ልጁም መውጣት እንዳለበት ተነገረን ማለት ነው። እጅግ በጣም አስጨናቂ እና አስደንጋጭ ነበረ በወቅቱ ማለት ነው። እናም በቃ ያደረግነው ምንም ነገር የለም እና ወደ ቤታችን ሄደን ቀሪውን ስድስት ወር ወይም ሰባት ወር በሕክምና ጠላ ስር እንድትተኛ ተደረገ ማለት ነው። ከዛ ቤት ገብተን ልብሳችን አዘጋጅተን በማግስቱ ልኔ ስንል ማታ ገባን እና የኪዳነ ንብረትን ቲሸርት ከዛሬ ስምንት ዓመት በፊት መጥቼ ገዝቼ ነበረ እና ባለቤቴን አለበስኳት ያው እሷም ለብቻዋ ጸለይች፣ እኔም ለብቻዋ ሄይ ጸለይኩኝ። ያልነው ግን አንድ ነበር፣ መድረክሽ ላይ ቆመን እንመሰክራለን ብለን ተሳልን። ጠዋት ሄድን ማለት ነው ልብስ ይዘን ወደ ጳውሎስ ጳውሎስ ስንሄድ በቃ ምን ብዬሽ ልንገራችሁ ሶስት ሰዓት ተኩል ላይ ነበር የደረሰን ያልትራሳውንድ ውጤትና ትናንትና ማታ በዋዜማው 11 ሰዓት ላይ ነው የሰማነው ሪፈር ተደረግን ማለት ነው። በማግስቱ ልክ ስንሄድ ሶስት ሰዓት ተኩል ላይ ተስተካክሎ ቦታው ገብቷል። እና ተስተካክሎ ቦታው ገብቷል። ያው ቲሸርቱ ነው የለበሰች የነበረው። ጸሎት አደረግን። ከዛም ድጋሜ ስፔሻል ዶክተሩ ድጋሜ አያት። ሲያያት አሁንም አላመነም። እና በቃ ወደ ቤታችሁ መሄድ ትችላላችሁ ብሎን ዘጠኝ ወር ሙሉ በሰላም በጤና ቆየን ከዛም በኋላም ልክ ምጡ መጣ። ምጥ ምልክት ነበረ፣ ሶስት ቀን ከሄድን ልክ ስንሄድ በቃ እኛ ወሰንን በኦፕራሲዮን ትሰራ የሚል ማለት ነው። ከዛም ስትሰራ አራት ሶስት ሰዎች ከፊት ይቀድሟት ነበርና ዶክተሮቹ መጥተው እሷ ነው ምንሰራት ብለው የሚካኤል ቀን ማለት ነው የካቲት ኪዳነ ምህረት ልትነግስ የሚካኤልለት በአስራ ሁለት ኦፕራሲዮን ስትሰራ የእንግዲህ ልጁ ከፊት ነበረ ከፊት ነበረ። ያው እሷ ኪዳነ ምህረት ሁሌ ምን ጸልየው፣ ያው በዘርፋፋ ቀሚስሽ ሸፍኝ ነበር ምንላት፣ ከመጥፎ ነገርና፣ እውነትም ሸፍናን። ያው አልት ኦፕራሲዮኑን በሰላም ተጠናቆ ጤነኛ ልጅ ጤነኛ ልጅ አቅፈናልና ለኛ የሰማች ኪዳነ ምህረት ለናንተም ተስማችሁ እንላለን። አመሰግናለሁ።